በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የእግዚአብሔር ቤተሰቦች ወገኖቻችን በእግዚአብሔር ፍጹም ሰላም እንደምን አላችሁ? ለስም አጠራሩ ክብር ምስጋና ይሁን። በአንድነት በሦስትነት ሲሰለስ ሲቀደስ የሚኖር ባለ ባህር አምላካችን እግዚአብሔር ከቅድስናቱ ከድንግል ማርያም ከቅዱስ የተመሰገነ ይሁን። አንድ ሁለት እያልን ገብርሄር ደርሰናል። ለእሑድ ስድስተኛ ነው። ሳምንቱን ስንቆጥረው ግን አምስተኛ መጨረሻ ሳምንት ነው። በዚህ የሚነሳው ስለ መልካም አገልጋይ ስለ ክፉ አገልጋይም በአንጻር እየተደረገ ይነሳል። መጽሐፍ ቅዱስ ሁለቱንም ነው የምናገኛቸው። መልካሙን አገልጋይም እናገኘዋለን፣ ክፉ እናገኘዋለን። ጌታው የተቆጣበትን ያዘነበትንም እናገኛለን፣ ጌታው የተደሰተበትንም እናገኛለን። ነገር ግን መጽሐፍ ስም አጠራሩ እሁዱም እንዲጠራበት የሆነው ስሙ እንዲገኑ የተደረገው የቸሩ አገልጋይ ዝክረ ጻድቅ ለዓለም ይህሉ እንዲል የጻድቅ ስም ለዘላለም መታሰቢያ ይሆናል። ዜናቸውም ይጠፋልና በበጎው ነው፣ እሁዱም የተጠራው ትምህርቱም አስተምሮም በደንብ የሚሰጠንና ይሄንን ክፍል ከማቴዎስ ወንጌል ምዕራፍ 24 ጀምሮ የምናገኘው ነው። በነገራቸው ምዕራፍ 24 ምዕራፍ 24 ላይ ስለ ነገረ ምጽአቱ ከተናገረ በኋላ ቀጥሎ ከቁጥር 45 ጀምሮ ምን ይላል መሰላችሁ? መኑ እንጋ ገብር መመን ጠቢብ ዘይሰይሞ እግዚኡ ውስተ ኩሉ ቤቱ። በቤቱ ሁሉ የሚሾመው ጥበበኛ አገልጋይ ማን ነው? ከመያ ቦሙ ሲሰየው በበጊዜው ምግባቸውን ለቱ በየጊዜው ይሰጣቸው ዘንድ በጊዜው ያደርሳቸው ዘንድ ይላል እንዲህ ሲያደርግ ከቆየ ሲመግባቸው ከቆየ ብፁ ውእቱ ገብር ዘመጽኦ እግዚኦ እግዚኡ ይረክቦ እንዘ ከመዝ ይገብር አብየቱ ጌታው በመጣ ጊዜ እንደዚህ ሲያደርግ አገልጋዮቹን በአግባቡ ሲመግባቸው የተገኘ ሰው እሱ ብፁ ነው ንዑድ ክቡር ነው ነገር ግን በተቃራኒው ወእመሰ ይብየ እንዲህ ቢል እንዲ አቴዋ ጌታዬ የሚገባበት ሰዓት የሚመለስበት ሰዓት ገና ነው ቢል፣ እንዲህ ካለ በኋላ ወይ ዘብጥ ጥቡ አግብርታ ሌሎቹን ባሮች ወንድሞቹን ቢደበድባቸው፣ መከራ ባይደርስባቸው፣ ምግባቸውን በግባው ባይሰጣቸው ወይ በል ወይ ሰቲ ምስለ ሰካሪያን ከሰካራሞች ጋር ይበላ ይጠጣ፣ ዋመ ይመጽ እግዚኦ በለቴ ታዘበ ባልታዘበበት ሰዓት ባላሰበው ሰዓት ጌታው ሲመጣ ወይ ሰጥቆ ማይከሉ ይላል። ከመካከሉ ይከፍለዋል፣ ከሁለት ይከፍለዋል። ይሄ ማለት ከምግብናው ከሹመቱ ይሽረዋል ማለቱ ነው። በቀጥታ ትርጓሚው ግን የመጀመሪያው በነዳያን ላይ የተሾመ ባለጸጋ ማን ነው? ለነዳያን ምግባቸውን ይሰጣቸው ዘንድ እግዚአብሔር ያስቀመጠው በቤቱ ማለት ንዋዩም ሀብቱም የማን ነው? የእግዚአብሔር ነው። ስለዚህ ነዳያንን ሲመጸውታቸው፣ ሲመግባቸው፣ ሲረዳቸው የቆየ ሰው ጌታው በመጠ ንዑድ ክቡር ሆኖ ይገኛል። ያመሰግነዋል፣ ጌታው ለክብር ያበቀዋል። ነገር ግን ያኛው ገንዘብ እያለው ሀብቱ እያለው ነዳያን ሞቱ ዝም ብሎ እያየ ቢቆይ ጌታው መጥቶ ይፈርድበታል። አንድም ይሉና ሊቃውንተ ቤተክርስቲያን ምን ላይ ተረጉሙታል? በምእመናን ላይ የተሾመ ቄስ መምህር በአግባቡ እያስተማራቸው መገባቸው ማለት ለንስሐ አብቅቶ አስተምሮ ገስጾ ስጋና ደሙ በሚመግባቸው ለክብር ቢያበቃቸው ጌታው መጥቶ ያመሰግነዋል፣ ለክብር ያበቀዋል፣ በክብር ላይ ክብር ይጨምርለታል። ነገር ግን ነገር ግን ችላ ብሎ ወይ ዘብጦሙ ማለት በክህደት በኑፋቄ በትር ሲመቱ ዝም ብሎ እያየ ከሃይማኖት ዝም ብሎ እያየ ኃጢአት ሲሰሩ ሳይገሥጻቸው ሳያስተምራቸው ለንሳ ሳያበቃቸው ሳያውቀርባቸው ቢቆይ ጌታው መጥቶ ምን ይለዋል? ከሁለት ይከፍለዋል። እድል ፈንታውን ጽዋተርታው ከሲኦል አበጋቶች ጋር ያደርገዋል። ከክብር ያሳንሰዋል። ዋጋውን ሳያገኝ ይቀራል ማለት ነው። ይሄ በቀጥታ ገብር ኄር ገብር ምእመን የሚለውንና ገብረ ሐካይን ይገልጽልናል። ከዚያ ቀጥሎ ስለ ሀምስት ጠባባት ሀምስት አብዳት ሰነፎችና አምስት ልባሞች ደናግላን ያነሳል። ደግሞ እዚያ ቀጥሎ ምዕራፍ ሀያ አምስት ላይ ቁጥር እነሱ ደግሞ ያው በአግባቡ ስነ ምግባርን ከሃይማኖት ጋር ደርበው የተገኙት መብራትና ዘይት ይዘው የተባሉት ናቸው። አንዱን ያጎደሉት ደግሞ ምግባር የሌላቸው ዘይት ብቻ ሃይማኖት ብቻ የነበራቸው በማይታወቶ ምግባር ጽዱል በዘይት ሃይማኖት ጥሉል በማይታወቶ ምግባር ጽዱል እንዲሉ ምግባር ኖሯቸው ሃይማኖት የሌላቸው ማለት ነው። ዘይት ያልነበራቸው ሰዎች ደናግል እነዚህ ደናግል በአግባቡ ጊዜውን ተጠቅመው መብራቱን ዋህደው የተገኙት ምግባርን ከሃይማኖት ጋር አድርገው የተገኙት ሙሽራው መጣ ጊዜ አብረው ገብተዋል ማለት በክብር መንተዋል በክብር በቅተዋል፣ ከጌታቸው ጋር አንድ ሆነዋል። የጌታቸውን ፈቃድ ፈጽሞ ተገኝተ የጌታ ደስታ ማለት መንግስተ ሰማያት ገነት ነው። እነዛ ደግሞ አላውቃችሁም ተብለዋል፣ ከገነት በአፋ ቀርተዋል ማለት ነው። ይህንን እንደገና ከቁጥር አስራ አምስት ጀምሮ ደግሞ ስለ ባለ አምስት መክሊት ስለ ባለ ሁለት መክሊትና ስለ ባለ አንድ መክሊት ምንድን ነው የሚለን? እንግዲህ ወከመ ነጋዲ ወከመ ነጋዲ እስመ ከመብሲ ዘይነግድ ነው የሚለው እንደሚነግድ ሰው አምስት፣ ሁለት፣ አንድ መክሊት ይሰጣቸው ባለአምስቱ እንግዲህ እናንተ ዝርዝሩን ስለምታነቡት ባለሁለቱ ወይ ተድርበመት ባላንዱ ግን አንዱን ደብቆ ያት መክሊት ተብሎ ያች መጣ ደብቆ ቆይቶ ማለት ነው፣ እንዳጠፋብኝ ጌታው ጌታቸው ባለ አምስቱን አመሰገነ፣ ባለ ሁለቱን አመሰገነ። ኦ ገብር ኄር ወምእመን ዲበ ሕዳጥ ወዲበ ብዙኅ እሰይ መከ ባእ ውስተ ፍሥሓሁ ለእግዚእከ በጥቂቱ ታምናልና ሾማህለው አለው። ባለ አምስቱን ባለ ሁለቱንም እንደዛ፣ ባለ አንዱን ግን ወቀሰው ኦ ገብርሃክ ተአምረን ኒኑ ከመ አስተጋብእ ሀበ ኢዘረውኩ ወደ ካልበተንኩበት እምሰበስብ ባዘራሁበት እምሰበስብ መሆኔን እንዴት ታውቃለህን? ብታውቅስ ወርቄን በጊዜው በመለስክልኝ ነበር ለእንሰጣቸው ነበራለሁ። እንግዲህ ይሄ ገጸ ንባቡ ነው። ይሄም ደግሞ የሚያሳየው የሰው ልጅ ጌታ በመጣ ጊዜ ለፍርድ ሲቀር ይዞት የሚቀርበውን ምግባሩን ሃይማኖትን ነው። ሌላ ምንም ነገር የለም። በዚህ ዙሪያ የሚነገ ባለአምስት የተባለው ባለአምስት የተባለው ፍጹም ሃይማኖትን ፍጹም ትምህርትን ተምሮ እንደሱ አድርጎ ያወጣ በምግባር በሃይማኖት በሃይማኖት ትምህርት እሱን ያስመሰለ ሰው የመጀመሪያው ባለ ባለ ሁለት የተባለውም እንደዛው። ባለ አንድ የተባለው ግን ፈርቶ ሃይማኖቱን ደብቆ ይቆየ ምግባር የሌለው ሌሎቹም ያልተረፈ። ማለት በሌላ መልኩ ባለ አምስት የተባለ ሊቀጳጳስ ነው። አምስት ጸጋዎች አሉ፤ ካህን ይሸማል፣ ዲያቆን ይሸማል፣ ያቆርባል፣ ይባርካል። ባለ ሁለት የተባለ ቄስ ነው። ቄስ ደግሞ ማጥመቅና መባረክ መናዘዝ ሁለቱ ነገሮች አሉ። ሦስተኛው ዲያቆን ነው። አንድ ነው መክሊቱ ማለት ተልእኮ ብቻ ነው። ተልእኮ ብቻ ነው ስራው። በሌላ መልኩ ሊቃውንተ ቤተ ክርስቲያን ዘርዘር አድርገው ያቀርቡልን ባላሉት ይላሉ። አሚን፣ ፍስሐ፣ ምህረት፣ ትዕግስትና ተስፋ ናቸው። አሚን ማመን፣ ፍስሐ ደስታ ነው። ምህረት ቸርነት፣ በጎነት ማለት ነው። ትዕግስትና ተስፋ ናቸው። ባለብለት የተባሉት አሚንና ፍስሐ ናቸው። ማመን ማለት ባላንድ የተባለ ደግሞ አሚን ሃይማኖትን ብቻ ይዞ የተቀመጠ ሰው ዋጋ የለውም ማለት ነው። ሌሎቹን ሊጨምር ይገባል። ባለ አምስት የተባለው በሌላ መልኩ ጥምቀት ተአምኖ፣ ኃጣውዕ ከዊነ ሰማይት፣ ተባሕቶና መንኩስና። ጥምቀት አለ ተአምኖ ኃጣውዕ ታጥያትን መታመን ንስሐ መግባት ማለት ነው። ከዊነ ሰማይት ለሰማይትነት መብቃት ነው። ብቸኛ ሆኖ እግዚአብሔርን ማገልገል በበረሃ ከሰው ተለይቶ ማለት ነው። መንኩስና ደግሞ ታውቁታላችሁ እንደ መላእክት ወገን ሆኖ እግዚአብሔርን ማገልገል በአንድ ልቦና ማለት ነው። ተባይ ምንኩስና እነዚህ አምስቱ ባለ ሁለት የተባሉት መክሊቶቹ ናቸው። እነዚህ ነገራችን ጥምቀትና ታምኖ አጣው መጠመቅና ኃጢአትን መታም እንስሳና ጥምቀት ማለት ባለ አንድ የተባለው ጥምቀት ነው። ስለዚህ ባለ አንድ የተባለው መክሊት አንዱ መክሊት ጥምቀት ብቻውን ያተርፍ ይገባዋል። ባዶ ጥምቀት ጠመቃችን ብቻ እንደማያድነን እየነገረን ነው ማለት ነው። ባለ አምስት መክሊት የተባለ ፍጹም ባለጸጋ ነው፣ ባለ ሁለት የተባለ መካከለኛ ባለጸጋ ነው፣ ባለ አንድ የተባለ ደግሞ ዳሃ ነው ብሎ ይነግረናል። ከዚህ ቀጥሎ እዚሁ ላይ 25 ላይ ቁጥር 35 ጀምሮ ደግሞ በቀኝ ስለሚያቆማቸው፣ በግራ ስለሚያቆማቸው፣ ስለፍርዱ፣ ስለንግግሩ ንዑሃዌ ሆሮምኔ የሚለውን ያመጣል ማለት ነው። ወያቀው ማባጋ በይማን ዋጣሊ በጸጋው በጎችን ፍየሎችን በግራ ያውቀማል ብሎ ሀጣንን በፍየል መስሎ ጻድቃንን በበግ መስሎ የሚናገርበት ዝርዝር ሀሳቦችን ይሄን አደርጋቸዋል ይሄን አድርጋቸዋል ይሄን አላደረጋቸውም እያለ የሚወቅስበት እና ወዳጆቹ ደግሞ ለክብር የሚያበቃበት ለጻድቃን የሚፈርድላቸው ለሃጣን የሚፈርድባቸው ሐሳቡን ዛጋ አስቀምጧል ማለት ነው። ለእግዚአብሔር ምስጋና ይሁን። አሁን ዛሬ ማየት የሚገባን ገብር ሄር ወገብር ምዕመን የተባለውና ገብር ሀካይ የተባለው ማን ነው? እንግዲህ በተቻለ አግባብ ይህ ሁሉ የተጻፈው አምላካችን እንዳናሳዝነው ነው። እንዳናሳዝነው አምላካችን እንዳናሳዝነው ነው። ቅዱስ ያሬድ ለና አልመሰላችሁ ኢን ኩን ከመገብር እኮ ያስተቀጥ እግዚኦ ወን ኩን ከመገብር ይሄ ዘያስተፍየስ እግዚቡ ናይ ርግስባ ለዘቀደሳ ከበራ ለሰንበስ ይለና ይንኩን ከመገብር ይሄ እኩይ ዘያስጠቆጥ እግዚኡ ጌታውን እንደሚያስቆጣ አገልጋይ አንሁን። ወነ ኮን ከመገብር ኄር ዘ ያስተፈስግ ጌታውን እንዳስደስ ደስት እንደ ቸሩ አገልጋይ ነው። ይሄን ነው የሚነገረው እና ያደረግ ሰባት ለዘቀደሳ አከራለ ሰንበት ሰንበትን ለቀደሳት ላከበራት ለእግዚአብሔር ምስጋናና ቅርብ ነው። ቀጥሎ አርባይት በሚባል ምስጋናው ደግሞ እንዲህ ይላል ማን ነው ቶ አቢል ወምእመን ዘይረክቦ እግዚው በደለው ማን ነው? እሱ ጥበበኛ የሆነ ታማኝ የሆነ ተዘጋጅቶ እየጠበቀው ሳለ የሚያገኘው ጌታው ዝግጁ ነው የሚያገኘው ጌታው ዝግጁ ነው የሚያገኘው እሱ ጥበበኛ አገልጋይ ማን ነው ብሎ ደግሞ ይናገራል እና በጥቅሉ ጌታ ለፍርድ ሲመጣ ያል ዝግጁነን እሱን ያነሳለን። የመክሊት ጉዳይ አይደለም። አስባችሁት አይታችሁት ከሆነ ተሰጥቷቸዋል ይብዛ ሚነስም ማነስ ማብዛቱ እሱ ችግር የለውም። የሚያነስበት ነው እንዳንል ባለ ሁለት መክሊት አትርፎ አሳይቶናል። ባለአምስቱም አምስት አትርፎ አገኛል። ባለ አምስቱ አምስት ቢያተርፍም፣ ባለ ማተረፉ ደግሞ አነስክ አልተባለም። በተሰጠው ልክ አትርፎ ነው የተገኘ። አስተውሉ ክርስቲያኖች፣ ባለ አንድ ግን ደብቆ ተገኘ፣ ያሁን ያንኑ መልሶ። ስለዚህ አሁን ያነሳናቸው መክሊቶቻችን በአንድ የሚገለጡት በአምስት የሚገለጡት በሁለቱም እንዲያተርፉ እግዚአብሔር እንዲያስደስቱ ለምዕመናን በረከት እንዲሆኑ ዋጋ እንዲያሰጡ ሰርተን አትርፈን መሆኑ ይቻላል። እሱ ማሰብ ያስፈልግ። ገብር ሄር የሚያሰኘን ይሄ ነው። ቸር አገርጋኝ ማለት እሱ ነው። ቸርነት ምንድን ነው ለመሆኑ? ተራራሃ ከሚል ግስ የመጣ ነው። ደግ ሆነ፣ ቸር ሆነ፣ አዘን፣ በተቀመጠበት በዛው ልክ ተገኘ፣ በሚዛን ተመዝኖ ትክክለኛ ሚዛናዊ ሆኖ ተገኘ ማለት ነው። እንግዲህ ሄር ማለት እሱ ነው። ቸር ያሰኛል። በዛኛው ደግሞ ባለቤቱ እግዚአብሔር እግዚአብሔር እግዚአብሔር መዝኑት ትርፎ መገኘት ሰርቶ መገኘት ምን ያስደስታል በእግዚአብሔር ሰው እኮ ከሰው ቢቃው ሲያስጨበጭብለት ሲያመሰግነው የምስጋና ወረቀት የምስጋና ነገር ሲደረግለት ደስ ይላል እንዲሰርቶ ወንድማችን እህታችን እንዲሰርተው ተብሎ ሲጨበጨብልን ደስ ይለናል አለ ከትምህርት ቤት ጊዜ ጀምሮ ከልጅነት ጀምሮ በአደባባይ ሲጨበጭብልን ስንመሰገን አምላካችን እግዚአብሔር ሲያመሰግኛ ያስደስ ሲሆን የፈጠረን ጌታ ሲያመሰግን እሱ እና ክፉ በጎም ያሰኘው ሌላ አይደለም። ማትረፍ ያሰኘው መልካም ስራ ሰርቶ መገኘት ነው፣ ሌላ ነገር አይደለም። ክፉ ያሰኘው በተሰጠው አለማትረፍ፣ ያልተሰጠን ነገር የለም ምንት ውእቱ ዘኢው ሁል አለን ምን አለ ነው የሚለው ከሰውነታችን ከአካላችን ጀምሮ ሁሉ የተሰጠን ነው። ልናተርፍበት ነውና ማትረፍ ያስፈልገናል። በተሰጠን ጸጋ በጎዎች ሆነን አምላካችን እንዲያመሰግነን እግዚአብሔር ፍቀድልን እ በፍጹም ቸርነቱ እ ቸርነት እንድናደርግ መልሶ ጸጋ አድርጎ የሰጠን እግዚአብሔር መክሊት የሰጠን ጸጋ በየልካችን ስፍረ ቆጥሮ የሰጠን አምላክ አጤታችን ብርላችን ሳይመለከት ትንሽ ስራችንን ተመልክቶ ቃል በሰማይ በምድር ለክብር እንዲያደርግልን ሀገራችን፣ ቤተ ክርስቲያናችን ፍጹም ሰላማዊ አድርጎ እንዲጠብቅልን ፈቃዱ ይሆንልን።